በዘመናችን የዘረኝነትን ንግድ በመነገድ መቅደሱን ለማቆሸሽ የሚፈልጉ አሉ። እግዚአብሔር አምላክ ጅራፉን አንስቶ ቤቱን የሚያጸዳበት ምኩራብ ብለን የምናስበው ቀን ይመጣል። ስኑ መነዋቀዮ ስኑ ቀጬ

ቀጭ ፍነቴቱን ሁሪ አባቴን ቤት የንግድ ቤት አታድርጉ። ምን አባኮ መነደልደላ እንታሴሲናል እግዚአብሔር አምላክ የቃሉ ሚስጥር ይግለጥ። ይህን አይለ ቃል የምናገኘው በዮሐንስ ወንጌል ምዕራፍ ሁለት ከቁጥር 16 ላይ ይሆናል። ይህ አይለ ቃል የተናገረው ክብር ግባውና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የተናገረው ኃይለ ቃል ነው። ይህንንም የተናገረበት ዋንኛው ምክንያት በዛሬው ዕለት እናታችን ቅድስት ቤተ ክርስቲያን በአብይ ጾም ሶስተኛውን እሁድ ወይም ሶስተኛውን ሳምንት ምኩራብ በማለት በማሂተቱ ቤተ ክርስቲያን በቅዱስ ያሬድ ስያሜ መሰረት ምኩራብ በማለት ትጠራዋለች። ስለዚህ የዛሬ ዕለት ምን ይባላል? ምኩራብ ይባላል። በዚህ በሶስተኛው ሳምንት እውድ ምኩራብ የሚለው ወደ ትርጉሙ ከመግባት በፊት ጌታችን መድኃኒታችን ኢየሱስ ክርስቶስ በርዕሱ ባነሳሁት ያነሳሁትን አይለቃል የተናገረበት ምክንያት እነሆ በዮሐንስ ወንጌል ምዕራፍ ሁለት ከቁጥር አስራ ሦስት ጀምሮ ስታነቡ ኢየሱስ ክርስቶስ ወደ ኢየሩሳሌም የበዓል የፋሲካ የአይሁድ ፋሲካ በደረሰ ጊዜ ወደ ኢየሩሳሌም መጣ ይላል። ከቃሉ ጋር ናችሁ። እግዚአብሔር አምላክ ሁላችን ጋር አይኑ። ኢየሱስ ክርስቶስ የአይሁድ ፋሲካ በደረሰ ጊዜ ወደ ኢየሩሳሌም መጣ። በዚያም ጊዜ ወደ ኢየሩሳሌም ሲመጣ ይሄ ለአራተኛ ጊዜ ነው። በመጽሐፍ ላይ ተጽፎ እንደምናገኘው በመጀመሪያው ዙር በአስራ ሁለት አመቱ ወደ ቤተ መቅደስ ወደ ኢየሩሳሌም መጥቶ በዓለ ፋሲካን ባከበረ ሰዓት፣ በአስራ ሁለት አመቱ በቤተ መቅደስ ይሰራ የነበረውን ስራ ይደረግ የነበረው ተግባር ደስ የማይል ስራ አይቶ ነበር እንዳይናገር ልጅ ነው ብለው ይንቁታል። ማንም አይሰማውም። ጅራፍ ቢያነሳ እርሱ ገርፎ ከማስወጣት ይልቅ እርሱን ሊያስወጡት ይችላሉ። ምክንያቱም ልጅ ነው። ስለዚህ በአስራ ሁለት ዓመቱ አልፋቤታ እያለ ከመምህራ ንግር ስር ተቀምጦ ሲማር እነሆ እመቤታችን ከደቀ ከዮሴፍ ልጆችና ከዮሴፍ ጋር ወደ እርሱ መጣ እኔና ወንድሞች እየፈለግን ስለ ምን ጠፋብን? ጠፍቶባቸው ነበርና ስትለው እርሱም ምን አለ በሉቃስ ወንጌል ምዕራፍ ሁለት ቁጥር 34 ላይ እኔ በአባቴ ቤት እኖር ዘንድ እንደሚገባኝ አታውቁምን? አላቸው። እኔ በማቤት ስለዚህ፣ ጌታችን ኢየሱስ ክርስቶስ የአባቴ ቤት የንግድ ቤት አታድርጉ ብሎ የተናገረው ቃል ከዚህ መሰረት አድርገን እናነሳለን ማለት ነው። እንግዲህ ወደ ኢየሩሳሌም ሲመጣ በኢየሩሳሌም የተሰራው ሶሎሞን የሰራው ቤተ መቅደስ ሶሎሞን የሰራው ቤተ መቅደስ በናቡ ዘርዳን በተባለው የንጉስ ጭፍራ ምክንያት ፈርሶ ተቃጥሎ ነበር። በዘሩባቤል ከምርኮ በኋላ ግን በዘሩ ባቤል የተሰራው ቤተ መቅደስ ምኩራብ በብዙ ቦታ ይሰራል። ቤተመቅደሱ ግን ያለው አንዱ በኢየሩሳሌም ነው። በዚህ ቤተመቅደስ እስራኤላውያን ከተበተኑበት ዓለም ተሰብስበው በአመት አንዴ ከግብፅ ባርነት ጌታችን ያስወጣበትን ያወጣበትን ወይም የወጡበትን ፋሲካ ያከብራሉ። ፋሲካ ብሂል ማዕዶት፣ ማዕዶት ማለት መሻገር ማለት ነው ብሎ ቅዱስ ያሬድ ነው ተርጉሞ። ወደዚያ ወደ ምኩራብ መጣ ይላል። ምኩራብ ማለት ሰንቼስ በሚል በዚህ ትርጉሞ የሚታወቀው ይህ ቃል መስገጃ፣ መማሪያ፣ ማምለኪያ፣ የጸሎት ስፍራ፣ ከፍ ያለ ቦታ፣ መገናኛ ማለት ነው። ይሁም በህገ ኦሪት በደብተራ ኦሪት እንደዚሁም ደግሞ ምኩራብ ተብሎ ተሰይሟል። በአዲስ ኪዳን ደግሞ ቤተ ክርስቲያን ይባላል። ከቃሉ ጋር ናችሁ። በብሉ ኪዳን ምን ይባላል? የመጀመሪያው ደብተራ ኦሪት፣ ከዛ በኋላ ምኩራብ ተባለ። በአዲስ ኪዳን ደግሞ ምን ይባላል? ቤተ ክርስቲያን። ስለዚህ ጌታችን ኢየሱስ ክርስቶስ የመጣ ወደዚህ ወደ ምኩራብ ነው። ምኩራብ ውስጥ ታቦት የለም፣ በቤተ ክርስቲያን በአዲስ ኪዳኗ ግን ታቦት አለ። በምኩራብ ውስጥ በምኩራብ ውስጥ ሰዎች ይሰበሰባሉ። የሚሰበሰቡት ለጸሎት፣ የሚሰበሰቡት ለዝማሬ፣ ለምስጋና መስዋዕት እግዚአብሔር ለማቅረብ ወንጌል ወይም ደግሞ ሕገ ኦሪት ለመማር ነው። ጌታችን ወደዛ ወደ ቤተ መቅደሱ ሲገባ ሰዎች ምን እያደረጉ ሊያገኛቸው ይገባል? የጸሎት ቦታ ነውና ምን ሲያደርጉ ሊያ ይገባል፣ ሲጸልዩ። የዝማሬ ምስጋና ቦታ ነውና ምን ሲያደርጉ ሲዘምሩ፣ ሲያስቀድሱ። መሥዋዕት መሰዊያ ቦታ ነውና መሥዋዕት ምን ሲያደርጉ ማግኘት አለበት፣ ሲሰዉ። ነገር ግን ጌታችን ወደዚያ ወደ ቤተ መቅደስ ሲገባ ከዚህ ተቃራኒ የሆነ ስራ እየተሰራ አገኘ። ጎፍታም ኢየሱስ ክርስቶስ ወንጌለ ዮሐንስ በቁና ለመላ ኮሰበሰድረት

የወንበዴዎች ዋሻ አደረጋችኋት። ልትጸልዩ ልትዘምሩ፣ ምስጋና ልታቀርቡ፣ ወንጌል ልትማሩ የሚገባበት ስፍራ፣ የቅድስና ስራ ልትሰሩበት በሚገባ ስፍራ እናንተ ግን የሥጋ ገበያ እየሰራችሁ ነው። ስለዚህ ቤቴን የአባቴን ቤት የሌቦች የወንበዴዎች ዋሻ አታደርጓትም ብሎ ያን ጊዜ ጅራፉን ወስዶ ጅራፉን ገምዶ በሬዎቹን በጎቹን በዛ ይሸጡ የነበሩትን እነዚያም እንስሳትን በሙሉ አስወጣቸው ይላል። መተርጉማን ሊቃውንት ሲተረጉሙ እንስሳቱን እየገረፈ ያስወጣበት ምክንያት እነሆ በምኩራብ በዚያች በደብተራ ኦሪት እና በምኩራብ ይሰዋ የነበረው ምንድን ነው? የከብት የበግ የፍየል የዋኖስ እንደዚሁም ደግሞ የርግብ መስዋዕት ይቀርብ ነበረና። እስመ ዘመነ እንስሳ አለፈ፣ የእንስሳት ዘመን፣ የእንስሳት መስዋዕት ዘመን ምን ብሏል? አልፏል። አሁን እኔ ልሰዋ፣ የኔ ደም ሊፈስ እንጂ የእንስሳት ደም ሊፈስ አብቅቷል፣ ጊዜው ሲል ያንን ከዛ የተሰበሰቡትን ከብቶቹን በጎቹን በሙሉ አስወጣቸው ይላል እነዛም እርግብ ሻጦቹንም ልክ እናቴት ዶሮ ይዛ በገበያ ተቀምጣ እንደምትሸጡሉ እርግቦቹንም አስወጣቸው ያ ገንዘብ የሚለውጡ ነበሩ ገንዘባቸውን ገበታቸውን ሁሉ ገለባ አበጠባቸው አዎ እንዲህ ብለው ምንደምንጠይቅ ይገባል እሱ ጌታ ነው እሱ አምላክ ነው የሰው ገንዘብ እንዳይጠፋ የሚፈልግ ጌታ ታዲያ ለምን ገንዘባቸውን በተነ ለምን ገለበጠ ብትሉ ይላሉ ሊቃውንት የእያንዳንዳቸው ንብረት እንዳይጠፋባቸው ንቦች በዛፍ ላይ እንደሚጣበቁ ገንዘባቸው በእያንዳንዳቸው እቃና በዛፎች ላይ ወይም በእያንዳንዳቸው እቃቸው ላይ ገንዘባቸው ተጣበቀባቸው ተጣብቆ ከነሱ ጋር ወጡ ይላል። ከብቶቹን ያስወጣው እንጂ ማንን አላስወጣም። ሰዎችን አላስወጣም። የእግዚአብሔር ቤተሰቦች ልብ ልንል የሚገባው ቤተመቅደሱ ሊጠብቁ ያንን የእግዚአብሔር መስዋዕት የሚሰዋበትን ስፍራ ሊጠብቁ የሚገባው ተው ሊሉ የሚገባው የእልዛ የኦሪት ካህናት ዝም አሉ። ለምን? ተጠቃሚዎች ስለነበሩ ወደዚያ ወደ ቤተ መቅደስ የሚገባ ለመስዋዕት የሚመጣውን ወርቁ የነጣ የጠራ የተንጠረጠረ ነበረና ያንን ንጹህ ወርቅ ለመቀበል ገንዘብ የሚለውጡት ከተለያየ ዓለም እነዛ እስራኤላውያን ሲመጡ የየሀገራቸውን ገንዘብ ይዘው ሲመጡ፣ አይ ወደዚህኛው ወደኛ ገንዘብ ካልቀየራችሁ አንቀበልም ይሏቸው ነበር። አስራት በኩራት ሊያቀርቡ ሲመጡ፣ ስለዚህ ገንዘቡን ለውጠው ገንዘብ ይቀበሉ ነበር። የተሻለ ገንዘብ ለማግኘት ሲሉ ካህናቱ ዝም አሉ ይላል። ከዚህ በኋላ ጌታችን ግን በጅራፍ እየገረፈ ሁሉንም አስወጣቸው፣ ቤቱን አጸዳ። እስመቅናተ ቤተ ከበላአኒ ትይርቶሙ ለይተይሩ ከወድቁ ላይ ወቀዛይ ክዋ በጾም ለነፍሴ እንዳለ ቅዱስ ዳዊት በመዝሙር 69 ቁጥር 9 ላይ የቤት ቅናት ይበላኛል፣ እኖ የሚሰድቡ ስድብ በላይ ላይ ወድቋል ብሎ ቅዱስ ዳዊት እንደተናገረው እርሱ ለቤቱ ቀናኢ ስለሆነ ጅራፉን አንስቶ መቅደሱን አጸዳ። እኖ ሻጮችን፣ ነጋዴዎቹን አስወጣ። አዎ በዘመናችን የፖለቲካ ንግድ ማካሄድ የሚፈልጉ አሉ። በዘመናችን የዘረኝነትን ንግድ በመነገድ መቅደሱን ለማቆሸሽ የሚፈልጉ አሉ። እግዚአብሔር አምላክ ጅራፉን አንስቶ ቤቱን የሚያጸዳበት ምኩራብ ብለን የምናስበው ቀን ይመጣል። እግዚአብሔር አምላክ ቀን ያምጣል። የመጀመሪያው ቤተ መቅደስ የተባለው ሕንፃ ቤተ ክርስቲያን ነው። ዘ ሐውስ ኦፍ ጋድ የእግዚአብሔር ቤት ትባላለች፣ ሕንፃ ነው። ሁለተኛው ኢች ኢን ኤቭሪ ቦዲ ክርስቲያን የሰዎች አካል ነው። ምኑ? ቤተ ክርስቲያን። ስለዚህ በአካላችን ላይ እናንተ የእግዚአብሔር ቤተ መቅደስ ናችሁ ተብለናል። ይህስን ጀዴ ጳውሎስ ቆሮንቶስ ዋቀዮ

የእግዚአብሔር ቤተ መቅደሶች ነን። ራሳችንን ንጹህ አድርገን ንጹ የእግዚአብሔር መስዋዕት አድርገን ልናቀርብ ይገባል። ክርስቶስ ጅራፉን ያነሳው እነዛ በመቅደስ ሊገኙ የማይገባቸውን ነገሮች ለማስወጣት ነው። ስለዚህ ዛሬም በቤተ መቅደሳችን ሊገኝ የማይገባው ክፋት ነው። ሊገኝ የማይገባው መለያየት ነው፣ ዘረኝነት ነው። የፖለቲካ ንግድ አያስፈልጋትም ቤተ በዚያ በሁለተኛ ሳሙኤል ምዕራፍ አራት ቁጥር 17 ላይ አፍኒንና ፊናስን በዛሬ ቀን ማስታወስ ይገባናል። በቤተ መቅደስ ሲሰሩ የነበረው ኃጢአት መስዋዕቱን እየገለበጡ ሲበሉ ገንዘቡን እንደፈለጋቸው ሲያደርጉ ከሚመጡት ሴቶች ጋራ ሲዘምቱ ሲያመነዝሩ እግዚአብሔር አምላክ በነሱ ምክንያት ታቦተ ጽዮን ከነሱ እንድትማረክ ህዝቡን በጠላት እጅ በፍልስጤማውያን እንዲሸነፉ አድርጎ አባታቸው ኤሊ ተዉ ስላላለ እረፉ ስላላለ፣ እርሱም በነሱ ምክንያት ተቀይቶ አንገቱ ተጠምዝዞ ሞተ። ልብ በሉ ብዙ ኤሊዎች ዝም ቢሉ፣ አፍኒንና ፊናሶች ግን ዛሬም ልትረጋጉ ይገባል። ቤተ መቅደስ ውስጥ ወይም በቤተ ክርስቲያን እንደፈለገው በመዝለን የራስን ሐሳብ ማንጸባረቅ አይቻልም። የሚንጸባረቀው የማን ሐሳብ ብቻ ነው? የእግዚአብሔር ነው። ምክንያቱም ሰው ቆሞ ቢያስተምር ሰው ማህሌት ቢቆሞ ቢያድር ሰው በመቅደሱ ቢያገለግል ማን በእርሱ ላይ አድሮ ነው? መንፈስ ቅዱስ በእርሱ ላይ አድሮ ነው የሚያስገለግለው እንጂ ከዛ ዘመ ማዶ ስለመጣ ከዚህ ዘር ስለተወለደ ወይም የሆነ አካል ስለመረጠው ሳይሆን ማን ሲመርጠው ነው የሚያገለግለው ሰው እግዚአብሔር ነው። ስለዚህ የእግዚአብሔር ቤተሰቦች በዛ በሁለተኛ ዜና መዋዕል ምዕራፍ 6 ምዕራፍ 26 ቁጥር 16 ላይ ያለውንም እቤታችሁ ገብታችሁ አንብቡ። ንጉሳ ኦዚያንንም ማስታወስ ይገባናል። ኦዚያን በትዕቢቱ ተነፍቶ ወደ ቤተ መቅደስ ገብቶ በሩን ከፍቶ በእርግዶ ወደ መቅደስ ገብቶ ጽናውን ወስዶ ሲያጥን ያለስልጣን ባለስልጣን ስለሆነ ብቻ ሳይሰጠው ሳይመረጥ ሳይሾም ሳይገባ ወደ መቅደሱ ገብቶ በታቦቱ ፊት ቆሞ ጽናውን ይዞ ቢያጥን እንኳ እግዚአብሔር በለምጽ አነደደውና ከትዕቢቱ አረጋጋው። እግዚአብሔር አምላክ ሰብሮናልና እሱ ይጠግነናል እንዳለው ቅዱስ ሆሴ እግዚአብሔር የት ጋ እንደሚሰብረን ስለማናውቅ ወደ ቤተ እግዚአብሔር በገባችሁ ጊዜ ምናችሁን ጠብቁን የተባለው እግራችሁን ጠብቁ። ክርስቲያኖች እግራችንን አስራቱን እየደበቅን እየሰረቅን ስንበላ ቤቱን እያቆሽሽን ነው። ቤቱን እያማን ነው። ቤት በረከት እያገኘን እዚህ ስንመጣ ሰላም እያገኘን፣ መጽናናት እያገኘን የትኛውም ሆስፒታል የትኛው ሳይካትሪስት ጋር ሄደን የማናገኘውን ሰላም ና እረፍት ካገኘን በኋላ ግን አስራቱን እንደብቃለን፣ ስለታችንን እንደብቃለን፣ እንከለክላለን። ስለዚህ ይሄ እግዚአብሔርን መስረቅ ነው እና እግዚአብሔር የት ጋር እንደሚሰብረን አናውቅም። ኦዚያንን ከትዕቢቱ መለሰው። በዛ በኦሪት ዘኍልቍ ምዕራፍ 16 ላይ እንዳሉት ዳታና ቤሮና ቆሬ የተባሉት ትዕቢተኞች፣ አድመኞች፣ እነዛ ዘረኞች፣ እነዛ በአንድ ላይ እያደሙ አገልጋይ የእግዚአብሔር ተሿሚ የሆነ ሙሴ ላይ የተነሱት አልበጃቸው መጨረሻቸው አላማረን። መሬት ተሰንጥቃን የዋጠቻቸው። ስለዚህ እንደ ዳታንና እንደ አቤሩን መሬት ተሰንጥቃ ሳትውጠን እግዚአብሔርም ሳይሰብረን በፊት በፊቱ በንስሐ እንድንመላለስ መቅደስ የሆነውን የእግዚአብሔር ማደራ ማደሪያ ሰውነታችንን ከክፋት ከአድመኝነት፣ ከጥላቻ፣ ከዘረኝነት፣ ከመለያየት ለይተን በንስሐ ታጥበን ስጋውን በልተን ደሙን ጠጥተን በመንግስቱ ለዘላዓለም እንድንኖር አምላካችን እግዚአብሔር ሁላችንን ይርዳ። ቤቴ የጸሎት ቤት ትባላለች። እስቲ ቤቴ የጸሎት ቤት ትባላለች፣ የምን ቤት ትባላለች? ስለዚህ እንባችን የሚታበስበት ጸሎት የምናደርስበት፣ ዝማሬ የምንዘምርበት፣ መሥዋዕተ እግዚአብሔር የምንሰዋበት፣ አልቀሰም መተን እንባችን የሚታበስበት እንጂ የጥላቻ የመለያየት የመሰዳደር ድንጋይ የመወራወራ ቦታ አይደለችምና፣ የፖለቲካ የዘረኝነትን ቦታ አይደለችም። እቺ አውድማ የእግዚአብሔር አውድማ ሰላምና ፍቅር የምናገኝባት ናትና፣ እግዚአብሔር ጅራፉን አንስቶ እኛን ከመጉዳቱ እኛን ከመቅሰፉ እኛን ከመግረፉ ከማስወጣቱ በፊት እኛ ራሳችንን ንጹሕ አድርገን እንድናቀርብ መድኃኔዓለም ክርስቶስ ሁላችንን ይምርዳል። ይቆየን። ይበቃናል። ስዋት ለእግዚአብሔር